የልጅ እናት ልትሆነው መብሩክ በላት፣ እንኳን ደሳለሽ ብለናል። በነገራችን ላይ ሪም ባለፈው የሆነ ፕሮግራም አሳልፋ ነበር ፕሮግራሙ ይመስለኛል የተጋቡበት ቀን ምናምን ነገር ነበር። እዚህ ላይ ሳያው ደግሞ ሆደን ቆልለው፣ እንግዲህ ቅንብር ይሁን አላውቅም። እውነትም ከሆነ እንኳን ደስ አለሽ መብሩክ ብያለሁ። ምክንያቱም ቆማ አዛጋ ሳያት ሆደን ነበራትም። የሀበሻ ነገር እማታዩት የለም አይደል ምናልባት እናንተ አይታችኋት ከሆነ እኔ ሳላየው ማለት ነው በማንኛው እውነት ከሆነ እንኳን ደስ ያለች። በጣም ደስ ይላል። ሁለተኛ ልጅ እየመጣ ነው ማለት ነው። በመቀጠልም ጂጂ ኪያ ልጅ የልጅ ባል ሊደፍረኝ ነው፣ ምን ሊደፍረኝ ነው፣ ደፈረኝ ነው እንጂ ያለችው ልጅ ባል ደፈረኝ። አፏን ሞልታ በሚዲያ ላይ ወጥታ እንግዲህ የልጅ ባል ሊደፍረኝ ነበረ ብላለች ማለት ነው። አሰላሙ አለይኩም ረህመቱላ በረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፍበል። ውድ ቤተሰቦች የማወዳችሁ የማከብራችሁ ዛሬ እንደተለመደው መጥቻ አለው። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ ላለው እናም ውድ ቤተሰቦቼ እንግዲህ የዛሬው ሬሴ ከመክቢያ የተሰማችሁት ነው። ነገር ግን የጂጂ ኪያ ነገር በጣም አስገርሞኛል ማለት ነው። እንግዲህ እነ ጂጂ ኪያ እነ ዮኒማኛ ፌመስ ፌመስ ቲክቶከሮች እንዲሁም ዩቱበሮች በጣም ብዙ ነገር ብለዋል። ብዙ ነገር አውርተዋል። በጣም ብዙ ሀገር በጥብጠዋል። ሕዝብ አፋይተዋል እነሱ በተደላደለ በአማረ ቤት በአማረ ኑሮ አሜሪካ ላይ አውሮፕ ላይ ቁጭ ብለው በጣም ብዙ ነገር አድርገዋል ማለት ነው። የሰውን ሕይወት ከሚገባ በላይ በጥብጠዋል። ነገር ግን አሁን ያው እንግዲህ የሌላው ተቃላቸው የኢትዮጵያ ሰው ሁሉም ራስ ወዳጅ ስለሆነ የሌላው ሌላ ነው ብሎ ሲያስብ፣ ነገር ግን አንድ ሰው በገዛ ቤተሰቡ በገዛ ልጁ በስጋ ልጅ ማለት እንግዲህ ደምና ስጋችሁ ናት ማለት ነው። እና አንድ ሰው እንዴት ነው የገዛ ልጁን እንደዚህ በሚዲያ ላይ በቃ ከትዳሯ ለማፋታት እሷን ለማሰቃየት በቃ አለ አይደለ የእሷን ህይወት ለመበጥበጥ የምታደርገው ጥረት እኔ ወላሂ ሀቂቃ በጣም ነው የገረመኝ ማለት ነው በጣም ማለት ከዚህ በፊት በጣም ብዙ ነገር ታወራለች። ጂጂ ኪያ ምንም ብታወራ ነይገርመኝም ምንም አይነት አሳፋሪ ወሬ ብታወራ ያ በቃ የተለመደ ነው ብላችሁ ታስቡታላችሁ። ነገር ግን እቺ ስርዓት ያላት ልጅ ትዳሯን ይዛ ትዳሯን አጥብቃ ይዛ በሰላም በክብር ከባለቤቷ ጋር ተከብረው ቤታቸውን አክብረው ኑሯቸው ሰላማዊ ኑሯቸውን እየኖሩ ከማንም በላይ ኢትዮጵያዊ ሆነው ዘረኝነት ሳይ እንትን ሳይላቸው በቃ ኢትዮጵያዊ በመሆናቸው ብቻ ደስተኛ ሆነው ኢትዮጵያዊ ሆነው የሚኖሩትን ልጇን ከባለቤቷ ጋር ለማጣላት የምታደርገው ጥረት እኔ ወላሂ በጣም በጣም ነው ያሳዘነኝ። ማለት ነው። ማለት እንግዲህ እንዳልኳችሁ ነው። እነዚህ ፌመሶች እነሱ የእሷ ጓደኞች ማለት ነው። በእሷ ጊዜ የነበሩት ፌመሶች ያላደረጉት ነገር የለም። ግን አንዳቸውም በቤተሰቦቻቸው እንደዚህ አይነት ነገር ሲያደርጉ አላየንም። ማንም ደግሞ አያደርግም። በተለይ እናት በልጇ ላይ እናት በልጇ እንዴት እንደዚህ ታደርጋለች? ይሄ እኔ ሳስበው ቅናት ነው የሚመስለኝ እውነት ለመናገር ደስተኛ በሆነ ኑሯ ተፈቅረው አብረው በፍቅር ስለሚኖሩ ምናልባት ቀንታ ሊሆን ይችላል። ሁሉም እናቶች አንድ አይደሉም። አንዳንዴ እናት አትቀናም። እናት መጥፎ አይደለችም። እናት እናት ናት የምንለው ነገር አለ ሁሉም እናት አንድ አይደለችም። እውነት ለመናገር ልጇን ከቤት አውጥታ የምትጥል እናት አለች፣ ወልዳ የምትጥል እናትም አለች። ልክ በዛው ልክ ደግሞ ልጇን አዝላ አፈር ድሜ እየበላች የሰው ቤት ተቀጥራ የምታሳድግ እናትም አለች ማለት ነው። ስለዚህ ሁሉም እናቶች አንድ አይደሉም እና አሁን እቺ ጂጂ ኪያ እኔ በጣም ነው የገረመኝ እና በልጇ ቀንታ ነው ምለው፣ በቃ በትዳራቸው ሰላማዊ ኑሮ በመኖራቸው ደስተኛ ናቸው ብዬ ነው ማስበው እንግዲህ እንደማያቸው ከሆነ ማለት ነው። እና የእነሱን ትዳር ለመበጥበጥ ቤቷቸውን ትዳራቸውን ለማፍረስ የምታደርገው ጥረት ነው ብዬ ነው የማስበው እኔ። ፈኒ እስካሁን ብዙ ቪዲዮ እኔ ከዚህ በፊት አሁን አሁን እንደው ብዙ ምንትናልላቸው በፊት በጣም ነበር መከታተላቸው ማለት ነው። በጣም ነበር መከታተላቸው። በጣም ጨዋ ልጆች ናቸው ደስ የሚሉ በቃ ከምንም ነፃ የሆኑ ማለት ነው። ማለት እሷ እንደምትባጨቀው በዘረኝነት ያልተነካኩ ሁለታቸውም ተከባብሮ ተፋቅሮ የሚኖሩ ጥንዶች፣ ባለትዳሮች እንዲሁም የልጆች እናት ሆነዋል ማለት ነው። አላህ ያሳድግላቸው። ገና ደግሞ ሌላ እርጉዝ ናት ማለት ነው። በዚህ ሁኔታ ላይ የእሷን ትዳር ለመበጥበጥ የምታደርገው ነገር ወላሂ በጣም አሳፋሪ ነው እና አላቅም እንደዚህ አይነት እናቶች ልብ ይስጣቸው ነው የሚባለው። ሌላ ምን ይባላል? ይሄ ሁሉ ለምንድን ነው? ለጥቅም ነው። ይሄ ሁሉ ለሽቀላ ነው። ያው ታውቃላችሁ፣ ቲክታክ ላይም ቢሆን ዩቱብ ላይም ቢሆን ያው ጥቅም ነው እና እሷ ለራሷ አጀንዳ ለመፍጠር ለራሷ ለምታደረገው ጥቅም የልጇን ህይወት የልጇን ተዳር እየበጠበጠች ነው እና በጣም አዝኛለሁ። እውነቴን ነው ብላችሁ እናት በልጇ? እናት ልጇ ነው ትዳሯን ስትበጠብት፣ ልክ ትዳሯን ስታፈር በጣም ያስጠላል። ኔ ወደ ኔ ውጪ ከሱ አልኳት ነው ያለችው። ልጅት ደግሞ ትዳሬን እምቢ ብላለች ማለት ነው። ምክንያቱም ስለማታምናት እንዴት ታምናታለች? እንዴት ትታመናለች? እንግዲህ አላውቅም፣ እንግዲህ እውነታውን አላህ ነው የሚያውቀው። ግን በፍጹም ፈኒ ይህን አደርጋል ብዬ አላስብም፣ እውነት ለመናገር ማለት ነው። እንዴ ረ ብስሚላህ፣ እኔ እንጃ እውነት በሕልሜ ነው ወይ ብዬ ፊቴን ታጠርኩኝ። ሽንት ቤት ገብቼ እውነት በሕልሟ ነው የሚሆነው ወይ፣ በሕልሟ ነው የሆነ ነገር መታወት መሆን አለበት። እሱ በፍጹም አላቅም። እኔ እንጃ ምን ማለት እንዳለብኝ ብቻ በጣም ያሳፍራል። ወላሂ በጣም ያሳፍራል። እናት በልጇ ላይ እንደዚህ ስታደርግ፣ እናት ልጇን በሚዲያ ላይ ወታ ባልሽ ይደፍረኝ ነበረ፣ ባልሽን ፍጂ፣ ትዳርሽን ፍጂ። ጥሩ እናቶች የተጣሉ ልጆቻቸውን ያስታርቃሉ አሉ አይደል? መጥፎ እናቶች ደግሞ ጥሩ ትዳር የሚኖሩ ቤተሰቦችን ያለያያሉ፣ ሰይጣን ይሆናሉ በመሀል ማለት ነው። እና በጣም ያሳዝነኝ ሀቂቃ። እና ያው እኔ እንዳልኳችሁ ነው፣ ብዙም ትላልልኝ ብዙም አልተገረምኩባትም ብዛች ሴትዮ ጂጂ ከጂጂ ብዙም ያው ታውቃላችሁ፣ ሰው አጣልታ ሰው አፋጅታ የለመደች ሴትዮ ናት። ሰውን በዘር በሃይማኖት አፋጭታ የለመደች ህዝብን አጣልታ ህዝብን አባልታ ህዝብን በነሱ ነው እኮ ህዝብ ተጠላላው። በእርግጥ ያው ምድማለው መሬት ላይ ያለው ነገር ከሶሻል ሚዲያ ይለያያል። ነገር ግን በእነሱ ነው ህዝብ እርስ በእርሱ እንዲጠላላ የተደረገው እነሱ በዘሩ ዘረኝነት እነሱ ባመጡት ፖለቲካ ማለት ነው። እና አላቅም ብቻ እውነት ለመናገር ነገር ግን ልጇን በዚህ ደረጃ የልጇን ትዳር ለመበጥበጥ አላቅም ታደርጋለች ብዬ ላስብም ነበር አደረገችው። ለይቶላታል ማለት ይቻላል። እውነቴን ነው ለይቶላታል። ይህንን ወሬ በአደባባይ ወታ መናገረው ራሱ በጣም ያሳፍራል። እውነት ያምኑኛል ብዬ እኮ አይደለም የምናገረው አለች። ደግሞ እኮ ሊያምኗትም ትፈልጋለች፣ እንዲያምኗትም ትፈልጋለች። ማን ያምናታል? አሁን እሷን ግን ማን ያምናታል? ዛሬ ሌላ ነገ ሌላ እነ ጎዲያ ሌላ፣ ትላንት ሌላ ሰው ናት ዛሬ ሌላ። ማን ያምናት አለችን ሴትዮ? ማን ያምናታል አሁን? ፈኒ እንግዲህ ሳምሬን እንኳን ባይፈልጋት እንበልናው ማለት ነው ሴት አቶ ነው እሷ ነው የሚመኘው ሴት አቶ ነው ወይ እሷ ነው የሚመኘው? እኔ ብለው ራሷን በመን ሂሳብ ነው የምታስበው? ራሷን እንዴት ነው የምታስበው እንዴ ረ በጣም የሚያሳፍረው እውነት ለመናገር ስራ ማቶ እንግዲህ እሷ አላኩልሃለን ብዙ ማውራት አልፈልግም። ብቻ በጣም አሳፍራል። ሀቂቃ ልብ ይስጣል አላህ ልብ ይስጣል ነው ምለው። እንግዲህ ፋኔና ሳምሪ አላህ ትዳራቸውን ይባረክላቸው ነው ምለው። በፍቅር ይኖሩ ያርጁ፣ ልጆቻቸውን ያሳድጉ። እሷም ብትተዋቸው ይሻላል ማለት ነው። እሷ እንደናት እናት እናት ናት። መቼም ቆርጣችሁ አጥሉትም ግን እንደ እናቱ እናቷ ጓጉች ብላ በትዳር ህይወታቸው ሳትበጠብጣቸው ጥጓን ብትይዝ የተሻለ ነው ብዬ ስባለው። ለማንኛውም ልብ ይስጣት። እውነት ለመናገር በጣም ያሳፍራል ሀቂቃ ማለት ነው።